በትዳር ውስጥ ያለ ፍቃድ ከመቶ ብር በላይ ስጦታ መስጠት እንደማይቻል ያውቃሉ? በትዳር ውስጥ ያለ ፍቃድ ከመቶ ብር በላይ ስጦታ መስጠት እንደማይቻል የኢትዮጵያ የቤተሰብ ህግ ይደነግጋል። ጠበቃና አማካሪ አንዷለም በእውቀቱ በቤተሰብ ህጉ መሰረት በትዳር ውስጥ በጋራ የፈራ ሀብት በባልና ሚስት በጋራ ሊተዳደር እንደሚገባ ይገልጻሉ። ለመሆኑ አንደኛው የትዳር አጋር ባል ወይም ሚስት ስጦታ ለሶስተኛ ወገን መስጠት ቢፈልጉና ቢሰጡ ህጉ እንዴት ይዳኘዋል? በትዳር ውስጥ ሁለት አይነት ሀብት ሲኖር የጋራ ሀብትና የግል ሀብት በመባል ይታወቃል። በትዳር ለሶስተኛ ወገን ባል ወይም ሚስት ስጦታ መስጠት ቢፈልጉ ስጦታው ከግል ሀብት ከሆነ የፈለጉትን ስጦታ መስጠት ይችላሉ። ነገር ግን የጋራ ሀብት የሚሰጡ ከሆነ ከመቶ ብር መብለጥ እንደሌለበት፣ የሚበልጥ ከሆነም ማስፈቀድ እንደሚገባ የቤተሰብ ህጉ እንደሚደነግግ ገልጸዋል። እቃ ለመሸጥ ብድር ለመበደር እንዲሁም ለማበደር አምስት መቶ ብር ድረስ የሌላኛውን ተጋቢ ፍቃድ እንደሚፈልግ አንስተዋል። ነገር ግን ከእውቅና ውጪ የተሰጠ ስጦታ ከሆነ ማጽናት ይችላል። ካልተስማማ ይፍረስልኝ በማለት እቃውን ማስመለስ እንደሚቻል የህግ ባለሙያው ተናግረዋል ሲል ኢቢሲ አስተላልፏል ይህን መረጃ